ኦኬ፣ አሁን ደግሞ የምናየው አዳፕተሪቲ ስኪል ላይ የምናየውን ሶስተኛውን ቁልፍ ክህሎት ይሆናል። ያም ሬዚሊየንስ ነው። ሬዚሊየንስ ማለት ጀስት ሳምታይምስ ችግሮች ይኖራሉ፣ ፕሮብሌሞች ያጋጥሙናሉ። ሳምታይምስ ስራው በስራ የሚያደርጉት ቻሌንጅ የሚያደርጉ ነገሮች ይኖራሉ። እነዛ ነገሮች መቋቋም መቻል ተቋቁሞ ማለት መቻል ነው ሬዚሊየንስ። እና ይህም በተመለከተ አንድ የብሬንስቶርሚንግ ስትራይክስ ይኖረናል። ይሄ ምንድን ነው ከን ዩ ሼር የፐርስናል ኤክስፒሪንስ ሪ ስ ሲግኒፊካንት ቻሌንጅ ሴትባክስ ን ሃው ዲድ ዩ ኦቨር ካም ኢት ዋ ስትራቴጂ ሀቭ ዩ አፕላይድ ቢ ሁላችንም በምንሰራበት ኤንቫይሮንመንት መቼም ያው ግልጽ ነው ቻሌንጆች ይኖራሉ ወደኋላ የሚመልሱት ነገሮች ይኖራሉ እና እርሶ ባለው የስራ ኤንቫሮንመንት ቻሌንጅ አጋጥሞት ያውቃል ያንን ቻሌንጅ እንዴት አለፉት ቻሌንጁን ኦቨርካም ለማድረግ ያንን ቻሌንጅ ለማለፍ ምን አይነት ስራዮች ተጠቀሙ። ውድ ሰልጣኞቻችን ለዚህ ጥያቄ መልስ ይሆናል ብለው የሚያስቡትን መልስ ማስታወሻ ያስፍሩና አጠገቡላለ አጠገቡ ላለ ሌላ ሰልጣኝ ሼር ያድርጉ። ሶስት ደቂቃ ይኖረናል። ውድ አስተባባሪዎች እባክዎትን ሰልጣኞች የይንን ኤክሰርሳይዝ ፕራክቲስ እንዲያደርጉ አግዟቸው።

አይ ጥሩ የሆነ ኤክስፒሪንሳችሁን ለሌሎች ሽ ያደረጋችኋል ብዬ አደርጋለሁ። እናመሰግናለን። ሪዚሊንስ ማለት በጭሩ ባንሲንግ ባክ ፍሮም ሴትባክስ ቻሌንጅ ስ ችግሮች ሲኖሩ ወደ ነበሩበት መመለስ መቻል፣ ቻሌንጅ ሲኖሩ ያን ቻሌንጅ ተዋቅመ ማለት መቻል ነው። ስለዚህ በአጠቃላይ ሪዚሊንት መሆን ምን ይፈልጋል? ሜንታል ስትሬንግስ ይፈልጋል ፕላስ uh, ኢሞሽናል ፍሌክሲቢሊቲ ይፈልጋል ፍሌክሲብል መሆን ይፈልጋል uh, ኢንዶርሶ ነገሮችን ክሪቲካሊ ማየት ይፈልጋል በተሻለ መልኩ ችግሮችን የመፍታት አቅም ይፈልጋል። ፕላስ ሪዚሊየንስ ለመሆን ስትሬንግዝ ይፈልጋል። ይህም ስትሬንግዝ ካለን ችግር ካለንበት ችግር ካገባንበት ዲፊካልቲ ሊያወጣን በሚችል መልኩ ጠንካራ የሆነ ስትሬንግዝ ፕላስ ብቃት ይፈልጋል ማለት ነው። ስለዚህ ሁሌም ሪዚሊያንት የሆኑ ሰዎች ፖዚቲቭ የሆነ ቀናዊ የሆነ አመለካከት አላቸው። ፕላስ እነዚህ ሰዎች ብዙውን ጊዜ ቻለንጆችን የሚያዩት እንደ ፕሮብለም ሳይሆን እንደ ኦፖርቹኒቲ ነው፣ ምክንያቱም ስሩ ቻለንጅስ የሚያገኙት ትምህርት ስለሚኖር ማለት ነው። ስለዚህ ሪዚሊያንት የሆኑ ሰዎች ቻሌንጅን እንደ ኦፖርቹኒቲ ወይም እንደ ጥሩ ነገር እንደ መልካም አጋጣሚ አድርገው የሚወስዱት ምክንያቱም በዛ ቻለንጅ ውስጥ ሲያልፉ የሚወስዱት ጥሩ ተሞክሮ፣ ጥሩ ትምህርት የሚወስዱት ሌሰን ስለሚኖሩ ማለት ነው። ስትራቴጂስ ፎር ዴቨሎፒንግ ሜንታል ኤንድ ኢሞሽናል ሬዚሊየንስ ሴትባኮች ሲኖሩ ምን አይነት ስራችን ብንጠቀም ሜንታልና ኢሞሽናል ሬዚሊየንስን ዴቨሎፕ ማድረግ እንችላለን የሚለውን ካየን ይህ መጀመሪያ ካልቲቬቲንግ ግሮዝ ማይንድሴት። ግሮዝ ማይንድሴት ማለት ከዚህ በፊትም በመጀመሪያ ሴሽን እንዳያችሁት ሁሌም ሬዲነስ ቱ ኖው ለማወቅ ራሳችን የተቻለ ለማድረግ ሁሌም ራሳችን ላይ መስራት፣ እንደዚህ አይነት የማይንድሴት ደብሎፕ ማድረግ። ሌላው ቢልዲንግ ስትሮንግ ሳፖርት ኔትወርክ ከተለያዩ አካላት ጋር ቢ ከስታፍ ጋር ሊሆን ይችላል፣ ከአብሮን ሊሰሩ ከሚችሉ አካል ጋር ጥሩ የሆነ ኔትወርክ ደብሎፕ ማድረግ። ብዙውን ጊዜ አንዳንድ ችግሮች ብቻችን ላንወጣቸው ልንወጣቸው የማንችላቸው ሊሆን ይችላሉ። በዚህ ጊዜ ምናልባትም የሌሎች እርዳታ ልንፈልግ ስለምንችል፣ ቢልዲንግ ስትሮንግ ሳፖርት ኔትወርክ፣ ሳፖርት የሚያደርገን ጥሩ የሆነ ኔትወርክ ከተለያዩ ከሌሎች ጋር ዴቨሎፕ ማድረግ ከስታፍ ጋር ሊሆን ይችላል። ከሊደርሽፖች ካሉ ሰዎች ጋር ሊሆን ይችላል። ከሌሎች አብሮን ከሚሰሩ ኤክስተርናል ኢንዱስትሪዎች ሊሆን ይችላሉ። ከነዚህ ጋር ጥሩ የሆነ ኔትወርክን ዴቨሎፕ ማድረግ ይጠቅመናል ማለት ነው። ሌላው ፕራክቲሲንግ ሰልፍ ኬርስ ሁሌም ራሳችንን መጠበቅ፣ በተሻለ መጠን ራሳችን ጥሩ ሆኖ ማግኘት ሌላው ስትራቴጂ ነው ማለት ነው። ሌላው ሴቲንግ ሪያሊስቲክ ጎልስ፣ አንዳንዴ በጣም ማንደርስበት ሪያሊስቲክ የሚያሆነን ማይሆን ማይመስል ጎል ሴት ማድረግ ለማይሆን ጭንቀት ለማይሆን ቻሌንጅ ያደርገን ስለሚችል ሳምታይምስ ሴት የምናደርገው ጎል ሪያሊስቲክ ይሆን አሁን ባለን እውቀት፣ የገንዘብ የጊዜ አቅም ልንወጣው የምንችለው መሆን አለበት እና ሳምታይምስ ሪያሊስቲክ የሆነ ጎልን ሴት ማድረግ አንድ ስራዥ ነው። ሌላው ዴቨሎፒንግ ፕሮብሌም ሶልቪንግ ስኪልስ ችግሮች ሲያጋጥሙ ችግሮች ለመፍታት የሚያግዘንን ጥሩ የመፍትሄ ሰጪ የሆኑ ክህሎቶችን ዴቨሎፕ ማድረግ። ሌላው ኢናንሲንግ ኢሞሽናል አዌርነስ ምን ላይ ነው ያለሁት ምንድን ነው ብለን ኢሞሽናሊ አዌርድ መሆን። ሌላው አዳፕቲንግ ፍሌክስብል ቲንኪንግ የአስተሳሰባችንን እንደየ ሁኔታው እንደየ አስፈላጊነቱ ፍሌክስብል ማድረግ መቻል። ሌላው ሲኪንግ ፕሮፌሽናል ሳፖርት ከዩ ሰዎች መጠየቅ። ኢንኬዝ ዲፊካልቲ ሲሆን ያቃተን ነገር ካለ መጠየቅ። በነገራችን ላይ የሚጠይቅ ሰው አዋቂ ነው አይደል? ማይጠይቅ ሰው ነው አዋቂ ያደለው እንጂ። ማለት ጠያቂዎች አዋቂዎች ናቸው። አትሊስት የማወቅ ፍላጎት አላቸው። አንድ ሰው ማንኛውም ሰው አት ታይም ሁሉ ነገር ሊያውቅ አይችልም እና ሰምታይምስ ሌሎችን ሰዎች ለመጠየቅ ሬዲ መሆን። መጠየቅ አለማወቅ አይደለም፣ እንደውም መጠየቅ የሚያሳየው የማወቅን ፍላጎት አንድ ሰው በመጠየቁ ምን ያህል የማወቅ ፍላጎት አለ የሚሆን እና አፕሪሺየት የሚደረግ ሶ እዚህ ጋር አንድ የኢንዲቪዥዋል አክቲቪቲ አለ፣ ምናምን። ሶ ውድ ተሳታፊዎች፣ እስቲ በቅርቡ ያጋጠማችሁን አንድ ቻሌንጅ አስታውሱ። አስታውሱ ደን ያንን ቻሌንጅ እንድትወጡ ያገዛችሁ ጠንካራ ጎን ምን ነበረ? ምን ነበር ጠንካራ ጎን ናችሁ፣ በሰዓቱ ፕላስ በሰዓቱ ቻሌንጁ በገጠማችሁ ሰዓት? እናንተ ጋር የነበረ ደካማ ጎን ምን ነበረ? ኢምፕሩቭመንት ቢፈልግ መሻሻል የሚፈልግ ደካማ ጎን ምን ነበረ? ስለዚያውን ቻሌንጁን ያስታውሱ። ቻሌንጁን እንዲወጡ ያደረገውት ስትሬንግስ ምን ነበር? ቻሌንጁን በመውጣት ሂደት ውስጥ የተሸገሩበት ዊክነስ፣ የእርስዎ ዊክነስ ምን ነበር? ይሄን ደን ይጻፉና፣ ማስታወሻ ላይ ይጻፉና አጠገብ ወዳለ ሌላ አጠገብ ወዳለ ሌላ አሰልጣኝ ወይም ተሳታፊ ያካፍሉ። ውድ አስተባባሪዎች ይህንን አክቲቪቲ ተሳታፊዎች እንዲሞክሩ ይርዷቸው፣ ያግዟቸው። ይህን አክቲቪቲ ለማከናወን ሶስት ደቂቃ ይኖረናል።

ውድ ተሳታፊቻችን አይሆፕ ዩ ንጃይድ ሴሽን ጥሩ ጊዜ ነበራችሁ እየተስፋ አደርጋለሁ። በአጠቃላይ በዚህ በሶፍት ስኪል ላይ ስድስት ዋና ዋና ዩኒቶችን ከባ አድርገናል። ከሶፍት ስኪል ዴፊኒሽን እና ኮንሰፕት አንስተው እስከ መጨረሻው እስካየ ነው ዩኒት ሲክስ ላይ ስለ አዳፕታብሊቲ ስኪል ድረስ ማለት ነው። ስለዚህ በአጠቃላይ ለነበራችሁ ጊዜ ለነበራችሁ አክቲቭ ኢንጌጅመንት ተሳትፎ በጣም አመሰግናለሁ። አይ ሆፕ ሶፍት ስኪልን በተመለከተ የሆነ ክሉ አግኝታችሁ ብዬ ተስፋ አደርጋለሁ። ስለነበራችሁ ንቁ ተሳትፎ አስተባባሪዎች፣ ይህንን ስልጠና ስለተባበራችሁልን በጣም አመሰግናለሁ። ቀሪ የስልጠና ጊዜያችሁ መልካም እንዲሆን እየተመኘው የሶፍት ስኪል ስልጠናን በተመለከተ በዚሁ እንጨርሳለን ማለት ነው። መልካም ጊዜ። አመሰግናለሁ።